አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ምን ማለት ነው? አንድ ኩባንያ አሁን ፈጥሬ የብልጽግና ኩባንያ እየፈጥሬ ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ኮንትራት ስጡት ብድር ስጡት ፕሮጀክት ስጡት ብዬ በአንድ አንስ ቢሊዮነር የማደርገው ኩባንያ የለኝም። አላደርግም እንደሱ። እኔ ከከንቲባ እኔ ከክልል አስተዳደር እኔ ከሚኒስትር ጋር ተነጋግሬ ይሁነኝ ብዬ የምደብቀው ወርቅ የማሻሻው ወርቅ የለም። በመንግስት ደረጃ የተገኘችውን እያንዳንዷን ስሙኒ የምናውለው ለኢትዮጵያ ልማት ነው። ይሄ ጥፋቱም ቶሎ አይታይም፣ ስብራቱም ከፍተኛ ነው። ሰው ግን አይገነዘበውም። ለኮሌክቲቭ ጥቅማችን ናሽናል ኢንትረስት ላልነው ከፍተኛ ጉዳት ያለው ግራንድ ኮራፕሽን ነው። አደገኛ ነገር ነው። ለዚህ ነው ቅድ ማወጣው ማነሳልሽ ኤክስፖርት የማነሳልሽ የቡናው የምናምኑ የሚያያዝ ነገር አለው ባለመመረት ብቻ የሚሆን ነገር አለ። ወርቁም፣ ሌላውም ነገር የተቀናጀ ዘረፋ፣ የተደራጀ ዘረፋ፣ ፓወር ያላቸው ሰዎች ያሉበት ዘረፋ በሚደረግበት ሰዓት፣ በግል አይደለም፣ በቡድን በሚደረግበት ሰዓት በከፍተኛ ደረጃ የሀገር እድገት ያዳክማል። በዚያ ደረጃ መቶ ፐርሰንት ኢትዮጵያ ውስጥ ኮራፕሽን የለም። መንግስት ተደራጅቶ ሶስት አራት ኖ መክሮ ዘክሮ እንትናን ጠቅማለ እንትናን ጎዳለ ብሎ አይሰራም። እርግጠኛ ነኝ በዚህ ይሄ እንደ ትልቅ ድል ወስደዋለሁ፣ ግን በቂ አይደለም። ይሄ ማለት ግለሰብ ባለስልጣን ሌባ የለም ማለት አይደለም። በግሉ የሚደራደር የሚሰቅሰው የለም ማለት፣ የግሉ የግሉ ውሳኔ ነው። ያም ሆኖ በአመራር ደረጃ በተቻለ መጠን ራዕይ ለማጋራት ተሞክሯል። በሌብነት አይደለም የሚሳካልን፣ ደክመን ጥረን ግረን ኢትዮጵያን ስንቀይር ነው ችግራችን የሚቀረፈው የሚለው እምነት በከፍተኛው አመራር ደረጃ በስፋት በውይይት በስልጠና የራዕይ መጋራት ስራ ሰርተናል።